የእግዚአብሔር ቤተሰቦች እንደምናላችሁ፣ ሰላም እግዚአብሔር ከሁላችን ጋር ይሁን። በቅዱስ ያሬድ የምኩራብ ዜማ መነሻ አድርገን እግዚአብሔርን እናመሰግነዋለን፣ እንማራለን። ጾመ ድጓ ዘምኩራብ ዘሰኑኝ ስመላ ዓለም ቅንዋት በደሙ ቤዘዋ

በደሞ አዳናት ከጎኑ በፈሰሰው ውሃ ደግሞ አጠመቃት። በመስቀሉም አማተባት ወይም ደግሞ ባረካት። ከመትኮን መስተስራያ ኃጢአት ኃጢአትን ምታስተስርይ ኃጢአትን የምታስወግድ የምታቀል ተሆን ዘንድ ጽዮን ቅድስት ቤተ ክርስቲያን፣ መጠጊያችን ቅድስት ቤተ ክርስቲያን ማእዛሙ ለቅዱሳን የቅዱሳን ማእዛቸው መገለጫቸው በስማቸው የተቀረጸ በስማቸው የተሰየመ ታቦትን ይዛ ስማቸውን ከሩቅ ማዕዛው የሚሸት ጣን እንዲሸት የቅዱሳኑም ገድላቸው ስማቸው ለዘላለም እንዲቆይ የምታደርግ እንተኮነት ምካሃለ ሁሉ ዓለም ለዓለም ሁሉ መመኪያ የሆነች አጋአዚት ነጻ የምታወጣ ኢየሩሳሌም ቅድስት ኢየሩሳሌም ነች ብሎ ቤተ ክርስቲያንን በኢየሩሳሌም መስሎ ይናገራታል። ቤተ ክርስቲያን ኢየሩሳሌምም ትባላለች። እንግዲህ ጌታ በኢየሩሳሌም ተወልዷል። በቅድስት ቤተ ክርስቲያንም ወንጌሉ ይነገራል፣ ልደቱ ይነገራል፣ መስዋዕቱ ይቀርባል። ጌታ በኢየሩሳሌም ተሰቅሏል። በቅድስት ቤተ ክርስቲያንም በመስዋዕቱ ላይ ተሰቅሎ ስጋውን ደሙን ለሕዝቡ ይሰጣል። ጌታ በኢየሩሳሌም አስተምሯል። በቅዱስ ቤተ ክርስቲያን ቅዱስ ወንጌል ይሰበካል። ጌታ በኢየሩሳሌም ሁሉን ነገር አድርጓል። ቤተ ክርስቲያንም የኢየሩሳሌምን አብነት ይዛ ሁሉን ነገር የመሲሁን መስዋዕት፣ የመሲሁን አስተምሮ ወንጌሉን ከዜማ ጋር እንደ ድርና እንደ ማጋ አድርጋ ሁልጊዜን እግዚአብሔርን ስታገለግል ትኖራለችና ኢየሩሳሌም ትባላለች። በሌላ በኩል ኢየሩሳሌም ሰማዊትን ትመስላለች። ማለት ነጻ ታወጣለች አገአዚት ቤተ ክርስቲያንን ያገለገለ ሰው ነጻ ይወጣል። እሷን ከማገልገል ወደ ሃይማኖት መምጣት፣ ወደ ምግባድ መምጣት፣ ማደግ፣ መለወጥ ይመጣል። ከእግዚአብሔር ከስጋ ከደሙ ጋር አንድ መሆን ይመጣል እና ኢየሩሳሌም ቅድስት አገአዚት ይላታል ማለት ነው። የኃጢአት ማስተሰሪያ ጽዮን ቅድስት ቤተ ክርስቲያን መጠጊያ የሆነች በደላችን በዛ ብለን ሳንፈራ ሳንሽማቀቅ ሳንጠፋ መጠጊያ የምትሆነን እስከ በደላችን የምትቀበለን ኃጢአትን የሚያቀል እግዚአብሔር ሆኖ ዞሮ በቤተ ክርስቲያን ሄደን ነውና ከእግዚአብሔር ጋር የምንገናኘው ኃጢአታችን የሚያስተሰርይልን አለ ማለት ነው። ኃጢአትን የሚያስተስረ ኃጢአትን የሚያስወግድ እግዚአብሔር ነው። ኃጢአትን የሚያቀል እግዚአብሔር ነው። ስለዚህ በቤተ ክርስቲያን ሄደን ማድረጋችን ሲናገር ነው። እንግዲህ በደሙ ቤዘዋ በደሙ ዋጃት። እንግዲህ ቤተ ክርስቲያንን የመሰረታት እግዚአብሔር ራሱ ነው ኢየሱስ ክርስቶስ ነው የ የመሰረታት አኮ ተሳየጠቅሙ በወርቅ ሐላፊ በሚያልፍ ወርቅ የገዛችሁ አይደለም አላ በደሙ ክቡር ተቤዘወክሙ ክብር በሆነ ደሙ አድኗችኋል እንዲሉ እንዲል ቅዱስ መጽሐፍ በደሙ ገዛት አዳናት ወበማይ ዘውዝ ዘምገበው አጥመቃ ከጎኑ በፈሰሰው ውሃ ደግሞ አጠመቃት። በፀ መስቀሉ እንግዲህ ይሄ በቀጥታ የቤተክርስቲያንን መቀደስና የምእመንን ከክርስቶስ አንድ መሆን የክርስቶስ አባል መሆን ክርስቶሳዊ መሆን የሚያሳይ ነው። እኛ የዳነው በደም ነው። የተገዛ ነው በደም ነው በደሙ ነው የዋጀን። የተጠመቅ ነው ከጎኑ በፈሰሰ ማይ ነው። ማየ ገቦ ካህኑ ጸሎት አድርጎ አህዱ አብ ቅዱስ ሲልበት ውሃው ወደ ማየ ገቦ ተለውጦ ነው የተጠመቅ ነው። በአርባ በሰማኒያ ቀናችን ማየ ገቦ ይባላል ማለት ነው። እንደገና በዕፀ መስቀሉ አተባ ማለት በመስቀሉ ባረከን መስቀሉ አማተበብን። እንግዲህ ቤተ ክርስቲያን ይህን ምስጢር የምትፈጽምልን ደሙን ክቡር ደሙን ቅዱስ ስጋውን ማየ ጥምቀትን ማየ ገቦን የምትሰጠን መስቀሉን የሰጠችን ቤተክርስቲያን ነች እና ቤተክርስቲያን እንዲህ አድርጎ አዳናት ይላል። ስለዚህ አንድን ምመን ለማዳን እንዲህ አድርጎ ዋጋ እንደ እንደከፈለ ያሳያል። በቀጥታ በደሙ የዳንን በማየ ገቦ የተጠመቅን መፀ መስቀል ስንጠበቅ የምንኖር መፀ መስቀል የተባረክን ክርስቲያኖች ቤተ ክርስቲያንን በእውነት እና እንዲሆነን ከተገኘን የቅዱሳን መዓዛ መሆን፣ መመኪያ መሆን፣ ለዓለም ሁሉ ምሳሌ መሆን፣ እንዲያውም ሌሎችን ነፃ የምናወጣ መሆን ግን ይጠበቅብናል። ክርስቲያን ነፃ አውጭ መሆን መቻል አለበት። ነፃ አውጭ ከኃጢአት የሚለይ ሰውን ከኃጢአት ቁራኛ ነፃ የሚያወጣ ለሰዎች ሲል መልካም ስራን በመስራት የሚበረታ ራሱን የማያስቀድም እሱን ያሳያል ማለት ነው። እና ቤተ ክርስቲያን ትርጉም በደንብ የሚታይበት ግልጥ ብሎ በምመንም በህንጻ ቤተ ክርስቲያንም የተተረጎመበት የሚተረጎምበት እና የሚዜምበት ክፍል ነው። ለእግዜር ምስጋና ይሁን። ለቅዱስ ያሬድ አባታችን በረከቱ እንዲያድርብን፣ አማላጅነቱ እንዳይለየን፣ የእግዜር ፈቃድ ይሁን ለሱም ክብር ምስጋና የደረሰው የቅዱሳን አምላክ እግዚአብሔር ምስጢር ስለገለጸልን በቅዱስ ያሬድ በኩል እንድናገለግለው ስለወደደ በድጋሚ ስሙ የተመሰገነ ይሁን። ይቆየን።